ሚስት በራሷ በሰራችው ገንዘብ ባሏን ሳታስፈቅድ ለቤተሰቦቿ መላክ ትችላለች ወይንስ ሳትችልም ትላለች? ትችላለች። ሚስት የሰራችው ገንዘብ የራሷ ነው። ስለዚህ ፈለሃ ኩል ልሑቁቅ ፊት ተሰርፍ ቢሂ ከማቱሪት እንደፈለገች የማድረግ መብት አላት። ገንዘቧን ማለት ነው። የራሷ ገንዘብ እስከሆነ ድረስ ግልጽ ነው አይደለ። ከፈለገች ለባሏ መስጠት ትችላለች፣ ከፈለገች ለቤተሰቧ የማንም ፍቃድ አትጠበቀም። የራሷ ገንዘብ እስከሆነ ድረስ ማለት ነው። አላህ ሱብሐነሁ ወተዓላ ከፈለገችና ደስ ካላት ውስጧ ካመነበት ትስጣችሁ ነው ያለው። ለባል ራሱ ማለት ነው አስገድዶ ይቀበላት ወይንም በሱ መብት ታንቀሳቅስ አይደለም ያለው፣ በሱ ትእዛዝ ታንቀሳቅስ አይደለም ያለው። ግልጽ ነው አይደለ? ከፈለገች ለባሏ ከፈለገች ለቤተሰቧ እንደፈለገች የመስጠት መብት አላት። ያለ ባሏ ፍቃድ ከፈለገች ለቤተሰቦቿ መስጠት ትችላለች። የራሷ ገንዘብ ስለሆነ ማለት ነው። ይሄን ወቅያ ጅማ ምን ብላ ምናሉ። አንዳንድ ሰዎች ሚስት በባል ትእዛዝ ስር እስከሆነች ድረስ ባሏ እስከሆነ ድረስ ገንዘብ ያለ እርሱ ፍቃድ ለቤተሰቡ ሁሉ መላካት ይላሉ። ከየት እንደመጣ ይሄ ነገር አላውቅም። ቁርአንም ሐዲስም ላይ የለም። ዑለሞችም እንዲህ አይነት ነገር በፍጹም አላስቀመጡም። ሰዎች እንደ ባህል አድርገው ይዘውታል፣ ከሃይማኖት ነው ይላሉ። በፍጹም ይሄ ከሃይማኖት አይደለም። ይህ ባህል ከኢስላም ጋር በፍጹም የሚጋጭ ነገር ነው ሴት ልጅ የሰራችው ገንዘብ የራሷ ገንዘብ ነው ያን ገንዘብ እንደፈለገች የማንቀሳቀስ መብት አላት ግልጽ ነው አይደላ ጭራሽ ለቤተሰቦችሽም ያለኔ ፍቃድ አትሰጭም የሚል ባል ሁሉ እንዳለ ብዙ ኮሜንታ ያለሁኝ ልትከለክላት አይገባም በዚህ ላይ አንቺም የሱን ፍቃድ መጠበቅ አይጠበቅብሽም በዚህ ላይ ማለት ነው ከፈለግሽ ለአባትሽ ለእናትሽ ለወንድሞች መርዳት ትችያለሽ